በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትርዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምረት፣ ብዙ በጎነት ከእናንተ ጋር ሆኖ ከእኛ ጋር ሆኖ ከእናታችን ማፀን ጀምሮ የጠበቀ እናታችን ሳታይን ያየን ኃጢአተኞች በደለኞች ሙታንና የተኮነኑ ሆነን ሳለ መስቀል ላይ የተሰቅሎዳችንን የከፈለን ነጻ ሕዝብ ያደረገን የሰላም የምሕረት ልጆች ያደረገን ሰማይ የከፈተልን አባት መድኃን ያለም ያለን ያላችሁ ሁላችሁ እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታችን መላይታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከሕያው መንፈሱ ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። የጊዜ መልጫዎች ሰሞኑን እንደተናገርኩት አንድ አባት አግኝተን ቤተክርስቲያን እያሰሩ ያሉ አንድ ትልቅ ትልቅ አረጋዊ አባት አግኝተን፣ ያው እኛ ሆነ የጠየቅኳቸው ሰሞኑን እነግራቸዋለሁ። በበር እና መንበር ቤተክርስቲያን እያሰሩ በርና መንበር ማሰራት በር ነው ይቀረኛሉት የነበረው መንበሩን አልጠየቁንም ግን እግዚአብሔር ረድቷቸው መመናን በሩን ችለውናል። ግን መንበሩን ብናሰራላቸው ብለን ነበር እና እግዚአብሔር የምትወዱ መቼም ትልልቅ ሰዎች ጸሎት ያላቸው ሰዎች አባቶች በየበረሃው እግዚአብሔር የላከላቸው ነው የሚያግዛቸው አብሯቸው የሚቆሙ እና እናንተም እግዚአብሔር የላካችሁ ከሆናችሁ እድለኛ ከሆናችሁ በራሳቸውም ልጆቻቸውም በረከት የምታገኙ እንድትሆኑ ነው። ይሄ ትልቅ በረከት። እኛ የሚመጣው በድንገት የሚመጡ እንግዶች ናቸው እነዚህ። በእርግጥኛ ብዙ ጊዜ ድሃ ተኮር የሆነ ስራ ነው የምንሰራው። አንዳንድ ችግረኛ፣ የወደቀ የተቸገረ፣ ከባድ አደጋ የወደቀበትን ቤተሰብ ማቋቋም ነው የኛ በዋናነት ስራችን። ግን እንደዚህ አይነት ደግሞ ለየት ያለ መልክት ይመጣልን፣ ደሱ ብሎ እናደርጋለን። እንግዲህ የቤተክርስቲያኑን አራት በሮች እግዚአብሔር እርቱን ተሸፍኑልናል። መንበሩ ግን ትንሽ የተሰራ ነው። አሁንም እንጨት ቤት ነው ያለው። ግን በደንብ መንበር ማለት በጣም ውድ ነገር ስለሆነ ትንሽ እገዛ ስለሚያስፈልግ ይህን እንድታደርጉ በ911 4386 ስልኬ ላይ መልት አኑሩልኝ። ዋትሳፕ፣ ቴሌግራም፣ ቫይበር ላይ እነዚህን የመሰሉ ትልልቅ ስራዎችን እንድንሰራ የፈቀደልን የሰማይ አምላክ ስሙ ብሩክ ምስጎን ይሁን። የእግዚአብሔር ልጆች፣ አንዳንድ ጊዜ መነሳት፣ መቆም፣ መራመድ እንዳለ መውደቅም ደግሞ አለ እና በወደቀን ጊዜ ምንድን ነው ማድረግ የሚገባን? ብዙ ጊዜ ለጠንካራው ነገር ራሳችን አዘጋጅተን ነው የምንኖረው። ለበረከቱ ለጽናቱ በእምነት ለመቆሙ ተዘጋጅተን ተጨንቀንበት እንኖራለን። ግን በተቃራኒው ደግሞ ያኛው ቢሆንስ ህይወታችን ውድቀት ቢገጥመው፣ መንፈሳዊ ህይወታችን በውድቀት ቢፈተን፣ ራሳችን ሌላ ስሆንን ብናገኘው ካለን መንፈሳዊ ጥንካሬ ወጥተን ሌላ በእውነትም በህገ አራዊት የሚኖር ሲሆንን ራሳችንን ብናገኘው የምንረግጠው ባህር አስጥሞን ብናገኘው ጥብርያዶስ ባህር ያደግንበት እንችላለን ብለን የምናስበው አቅም አለን ብለን በምናስበው መንገድ እንኳን አቅም አተን ብንገኝ፣ ምንድን ነው የምናደርገው? ይህንን ነው ዛሬ እንድንመለከት እግዚአብሔር ጋር ቅዱስ ፍቃድ ሆኖ የተገናኘ ነው። እግዚአብሔር ልጆች፣ ይህን በሚመስል ሁኔታ አባቶች ሐዋርያት የጻፉልንና እና በህይወታቸው የሚያስተማሩን ትምህርት አለ እሱን እናያለን መጀመሪያ የምንመለከተው ዮሐንስ ወንጌላዊ ከጻፈልን ራእይ ከሚባል መጽሐፉ ላይ ነው ዮሐንስ ራእይ ከምንለው መጽሐፍ ላይ ምንድን ነው የሚለን እዚህ ላይ ዮሐንስ በረከቱ ይድረሰን ሐዋርያው ወንጌላዊው የዘብዴዎች ልጅ ዮሐንስ ጌታ የወደው የነበረው ደቀ መዝሙር በፍጥሞ ደሴት በግሪክ አገር በምትገኘው በፍጥሞ ደሴት በጸሎት እና በስራት ሆኖ ሳለ የተመለከተውን ትልቅ ረአይ በዮሐንስ ራእይ ምዕራፍ አንድ ላይ ይገልጽልን እና ምን ይለናል? እስቲ ላንብብላችሁና ሀሳቡን ዮሐንስ ራእይ ምዕራፍ አንድ ቁጥር አስር በጌታም ቀን በመንፈስ ነበርኩ፣ በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶን፣ ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላዴልፊያ፣ ወደ ሎዶቅያም በሲያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝን ድምፅ ለማየት ዘወር አልኩ። ዘወርም ብዬ ሰባት የወርቅ መቅረዞች አየው። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ዘረቱንም በወርቅ ነግ ታጠቀ የታጠቀ ነበር። ራሱም የራሱም ጠጉር እንደ ነጭ በግ ጠጉር፣ እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በቶን የነጠረ የጋለና ሲመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም ሰባት ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱን በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሞተ ሰው ሆኜ ከእግሩ በታች ወደኩ። ቀኝ እጁንም ጫነብኝ። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ውስጥ የሚመለከተውን አስገራሚና አስደናቂ ራእይ አስቀድሞ ይነግረናል። ግን እሱ ከዛ በፊት በመንፈስ በጌታ ቀን ማለትም በዕለተ እሁድ ቤተ ክርስቲያን የጌታ ቀን ትለው የነበረው ጥንት እለት እሁድን ነው፣ ጌታ ከሞት የተነሳበትን በማሰብና በጌታ ቀን በመንፈስ ነበር እኮ ይላል። በእርግጥ ዮሐንስ መንፈሳዊ በሆነ ድባብ ውስጥ እንደነበረ ያሳየናል። ከዓለም ተገድሎ በድንጋይ በተከበበ ዋሻ ውስጥ በግሪክ ፍጥሞ ደሴት ታስሮ በነበረ ጊዜ እውነት ለመናገር ለዓለም ፊቱን ሳይሆን ጀርባው በሰጠበት ሰዓት እግዚአብሔርን እያሰበ የበረታ በመሰለው ሰዓት ነው ይህን ትልቅ ራእይ የተመለከተው። ግን እጅግ በሚገርማችሁ ሁኔታ ዮሐንስ በመንፈስ ነበርኩኝ ብርቱም ይመስል ነበር በዚህ ንግግሩ፣ ግን ጌታን ካየ በኋላ ግን መውደቁን ይነግረናል። እንዴት ይሄ ብርቱ ሰው ወደቀ? መውደቅስ ምንድን ነው? አሁን እኛ ቅድም መግቢያችን ላይ እንዳልነው ስለ መውደቅ ነው የምንማረው የምንነጋገረው። እግዚአብሔር ልጆች ዮሐንስ ቆሞ ነበረ። በእርግጥም በመንፈስም እንደሆነም ያምን ነበረ፣ ግን ጌታን ሲመለከት እንደሱ እንዳይደለ ተገነዘበ። እንዳሰበው አይደለም። በፊቱ ሊቆም የማይችል የሚወድቅ ሰው ሆነ። እንደገና ጌታ እጁን ጭኖ ነው ያነሳው፣ መቆም እንዲችል ማየት እንዲችል ማስተዋል እንዲችል መስማት እንዲችል በእውነትም በአማን በእውነት መንፈሳዊ ሆኖ እንዲቆም ያደረገው ጌታ እጁን ከጫነበት በኋላ ነው። እንግዲህ የወላችሁ እናንተ እግዚአብሔር ልጆች፣ እናንተ ብሩካን እግዚአብሔር ልጆች፣ ቤተሰቦቼ መውደቅ ማለት ምናልባት እግዚአብሔር አጠገባችን መቆሙ ማሳያ ሊሆን ይችላል። የወላችሁ ዮሐንስ አጠገቡ መሆኑን ጌታን ሲመለከት ነው። ግርማውን ሳይ መለኮታዊ ፊቱን ግርማውን በእሱ ልክ ሲመለከት ይህንን ገናና ለማየትም የሚያስፈራ በሰባት የወርቅ መቅረዞች መካከል የቆመ የሰው ልጅ እኛን የመሰለው፣ እስከ እግሩ ድረስ ቀሚስ የለበሰ፣ ደረቱን እንደ ካናት አለቃ በወርቅ መታጠቂያ የታጠቀ፣ ራሱም እና ጢሙ እንደ ነጭ የበግ ጠጉር የሆነ ደሞቤዛ ለመሆን ዝቅ ብሎ የነበረ ስለነበረ በግ ብሎታል። ዓይኖቹ እንደ እሳት ነበልባል፣ እግሮቹን በቶን የነጠረ የጋለ ብረት ወይም ናስ የሚመስሉለት፣ ድምፁም እንደ ፏፏቴ ድምፅ የነበረውን በቀኝ እጁ ሰባቱን አብያተ ክርስቲያናት ወይም ከዋክብትና ቅዱሳን የያዘውን ከአፉን በሁለት ወግ ሴፍ የሚወጣውን ጌታ አጠገቡ ቆሞ ሲመለከተው ነው የወደቀው። እና መውደቅ ይወላችሁ ጠላት የሚያመጣብን ፈተና ብቻ ነው ብለን እንዳናስብ፣ በዚህኛውም መንገድ እንድንመለከተው። ብዙ ጊዜ ሰዎች በሐዋርያት ሲወቱ ስንመለከት መስጠምና መውደቅ የሚባለውን ነገር የተመለከቱት ጌታ አጠገባቸው ቆመ ነው። ስምዖን ጴጥሮስም በማቴዎስ ወንጌል ምዕራፍ 14፡30 ላይ ጌታ ኢየሱስ በባህር እየተራመደ ወደ ሱ ሲመጣ አይቶ እኔም ልምጣ እንዳንተ ብሎ ውሃውን እየረገጠ ጥቂት ከተራመደ በኋላ ጌታን ማየትቶ የሚንቀሳቀሰውን ውሃውን፣ ባህሩን፣ ጥብርያዶስን ሲመለከት መፍራት እንደጀመረ በኋላ መስጠም እንደጀመረ መውደቅ እንደጀመረ ተጽፏል። ከዛ ጌታ ያድነኝ ብሎ ጮሆ ጌታ እጁን ዘርግቶ እንዳዳ ነው እና መውደቃችን አጠገባችን ሴጣን ስለቆመ ብቻ ነው ወይ የምንወድቅ? እና እስቲ በበረከት አይኖች እንመልከተው ህይወትን በበረከት አይን በብርሃን አይን እንየው አይንህ ጤነኛ ብትሆን መላ ህይወትህ ጤነኛ ትሆናለች ይችላል በጣም በደከምን በዛልን አቅም ባጣን በወደቅን ጊዜ ምናልባት አቅም ነበረኝ እኔ ጉልበት ነበረኝ ጠንካራ ሰው ነበርኩ ክርስቲያን መንፈሳዊ ኦርቶዶክሳዊ ክርስቲያን ጠንካራ እህት ወይም ወንድም ነበርኩ ብለን እያሰብን ተታለን ኖረን ይሆናል ዮሐንስ በመንፈስ ነበርኩ ብሏል ግን እጌታን ሲመለከት በፊቱ ሊቆም አልቻለም ነበርኩ በፊትህ ነበርኩ እኔ አስቀዳሽ ነበርኩ እኔ ጾመኛ ነበርኩ እኔ ገዳማትን ብደግፍ ነኝ እኔ ድሆችን ምረዳ ነኝ እኔ ለእግዚአብሔር ቃል ለኢየሱስም ምቀና ነኝ እኔ ለቤተ ክርስቲያን ለቅዱሳን ክብርም ምቀና ነኝ ብለን አስበን አስበን ግን እንደዛ በውስጥ ጥንካሬያችን በውስጥ ማንነታችን በእግዚአብሔር መብራት ስንመረመር ግን እንደዛ እንዳልሆንን እግዚአብሔር ሊያሳየን ስለወደደ ምናልባት ልንወድቅ እንችላለን። በመወደቃችን ተስፋ መቁረጥ አይገባንም። ቶሎ ብለንም ወደ አዳኛችን መመልከት ነው የሚያስፈልገው። እግዚአብሔር ልጆች ሲሞን ጴጥሮስ እያስጠጠመ እያለ በራሱም ጉልበት አልሞከረም። እጅግ የሚገርመኝ ነገር ይሄ ነው። እግዚአብሔር ልጆች ሲሞን ጴጥሮስ በጥብርያዶስ ባህር ነው ያደገው ማለት ይቻላል። ከልጅነቱ ጀምሮ እስከ ሽምግልናው ድረስ ውሃው ላይ ሲያጠምድ የኖረ ሰው ነው። እህዋ ሲያሰጥም አትጮኸም እኮ ታውቃለህ። ዋና ከቻልክ ተዋኛለህ፣ ትሞክራለህ እኮ በጣም ብዙ ማይል መዋኘት ይችላል ስምዖን ጴጥሮስ። ለዋኝ ቢል ግን ከዋናው ይልቅ ከአቅሙ ይልቅ ከጉልበቱ ይልቅ ቶሎ ብሎ የተመለከተው የተሻለውን ረዴት የፈለገው፣ ጌታ ሆይ፣ ያድነኛል አንተን፣ አቅሜ ዋናዬ አይደለም፣ ችሎታዬ አይደለም። እያችሁ ከምንገባበት ከየትኛውም የውድቀት ጎዳና የምንወጣው እኛ መንፈሳዊ ሰዎች ስለሆንን አይደለም እግዚአብሔር ጌታችን አምላካችን ኢየሱስ ክርስቶስ አጠገባችን ቆሞ ስለሚረዳን ብቻ መሆኑን ማመናለን? አያችሁ ውድቀታችንንም እምነታችንን የምንገነባበት እንዲሆን መስራት አለብን። ራሳችን ሰርተነው ቢሆን የምንበረታው ከራሳችን ትከሻ ላይ አንወርድ። ሰው ለስላሳ በሆነ መንገድ ራሱን ያመልካል፣ ብርታቱን ያመልካል፣ ጥንካሬውን ያመልካል። እንደዚህ አይነት ከባድ በአዳም ልኮ መንፈሳዊ መልክ ይዞ ይቀመጣል ውስጣችን። ስለዚህ ጌታችን ይጥለናል። ምንም ብርቱ ብትሆን ደካማ አለ። ምንም ብታድግበት ውሃው ይበልሃል፣ ያሰጥብሃል። ምንም ብትችለው ንግዱ ያከስርሃል፣ ይበልሃል። ምንም ብታቀው ፖለቲካው ይበልሃል። ምንም ብታውቀው አገልጋይነቱ ብቻውን አንተ እግዚአብሔር ካረዳ ይበልሃል። የተማርሽ መሆንሽ የተማርክ መሆንህ በስራ ቦታ ከስራ ቦታ ሊበላ ይችላል መማር ለማደግ ለመሻሻል ጠቃሚ ነው አይደል? እግዚአብሔር ካረዳ መጥፊያ መንገድም ነው። ስንቱ ቀናተኛ የተማርቶት ሰዎች ገለዋል፣ አስፈጅተዋል፣ ከስራ አፈናቅሎ አታቁትም። ህይወት እግዚአብሔር ካረዳ በስተቀር ህይወት መሆን አይችልም። እና የምንወድቅበት ወይም ደግሞ በወደቅነ ሰዓት አጠገባችን ቀኛችን እግዚአብሔር ቆሞ እየተናገረንና እና ደግሞ ሊያበረታ ልጁ እንደዘረጋልን መመልከት አለብን። አሁን ሰው በወደቀ ጊዜ ሁለት አይነት ግብረ መልስ አለው። አንዱ ያልተማረው መንፈሳዊ ነገር በደንብ ያረዳው ምንድነው ብሎ የሚያደርገው የሚያስበው ወድቅ ያለው በቃ ተስፋ የለኝም፣ በቃ ተስፋ የለኝም፣ ጠላት ፈተነኝ ብለን ብሎ ሰይጣንን በጣም አጋኖ ፈተናውን አጋኖ ለድክበቱ ለስንፍናው እጅ ሰጥቶ ይቀመጣል። ከዛ በውድቀት ላይ ውድቀት፣ በውድቀት ላይ ውድቀት፣ ኃጢአት ላይ ኃጢአት እየጨመረ ይመጣል እየባሰ በኃጢአት እየባሰ ይመጣል። ሁለተኛው ግን አሁ ወድቅ ያለው የወደቅኩት አቅሜን እግዚአብሔር ስላሳየኝ ነው። ለካ እኔ አልችልም፣ ጌታዬ ግን እጁ ዘርግቶ ያድነኛል ብሎ ያምናል። እሱ እንደገና ይነሳል። ብፁዕ ቅዱስ አቡነ ሸኖዳ አንድ ወጣት ወረቀት ጽፎ ላከላቸው እያስተማሩና፣ ሁልጊዜ የተነሳ ወድቃለሁ፣ የተነሳ ወድቃለሁ፣ ምን ይሻለኛል አላቸውና፣ ምናሉት ልጄ ሆይ ከዚህ በኋላ እየወደኩ እነሳለሁ እየወደኩ እነሳለሁ በል ትነሳለህ፣ አሉት። ተስፋውን ምን እግጌታ አጠገብ እንዳለ መን እጁን መን ከስሞን ጴጥሮስ የምንማረው ይህን ነው። ዮሐንስም እንዲህ ነው ያለው፣ በእርግጌ ጠፋሁ አይደለም እኮ ያለው። ባየሁት ጊዜ እንደ ሞተ ሰውኝ ወደኩ፣ ግን እጁን ጫነብኝና ና አነሳኝ። አጠገቡ ነበረ። በወደቀን ሰዓት ካጠገቡ አለመራቅ፣ ይህ ትምህርት ከባድ ትምህርት ነው። አውቃለሁ ሰው ሲደክመው ከእግዚአብሔር ፊት መኮብለል ነው የሚወደው፣ ከእግዚአብሔር ፊት መሸሽ ነው የሚወደው። እንዴት ቅዱስ አባቴን አሳዝነዋለሁ፣ ምን ብዬ አይኑን አየዋለሁ ነው የሚለው። ግን እሱ መንገድ ልክ አይደለም። እሱ መንገድ ወደ ጠላት መሸሽ ነው፣ ወደ ነፍሰ ገዳይ መሸሽ ነው። ወደ ወጥ መድ መሮጥ ነው የሚሻለው። ጌታዬ እኔ ያላንተ ማናለን። ይህ ወደቅ ያለው ማለት ገና አንድ ሺህ አንድ ጊዜ ልንወድቅ እንችላለን። ይህን ዕወቁ። አሁን መውደቃችን ነው የሚገርመው። መውደቅን በአራት ነጥብ ይሄ የመጨረሻ ነው። ይሄ ከዚህ በኋላ ምርት የሚባል ነገር የለም። እስከ ዕለተ ሞታችን ድረስ ጻድቅ ሰባቴ የወድቅ ሰባቴ ይነሳል። እስከ ዕለተ ሞታችን ድረስ ነው። ይሄን ማመን ያለብን። ነገ ምን እንደሚገጥመን አናውቅ። ምኑ ጋር እንደምንገኝ አናውቅ። ስምዖን ጴጥሮስ ሰውየውን አላውቀውም ብሎ የሚክድ ሰው ይመስል ነበር፣ ቤቱን ትቶ ሲወጣ ጀልባውን ጥሎ ሲወጣ መረቡን ትቶ ሲከተል እንዲህ አይነት ከባድ ውሳኔ ሲወስን ሰውየውን አላቀውም የሚል ሰው ይመስል ነበር። ወይ ቀን ምን እንደሚያመጣ ስላልተረዳ እኔ ከነዚህ ሁሉ የተሻለ እስከ ሞደስ እከተላለሁ ያለም ሲብል ነበር። ከሁሉ ብሶ ግን የካዶ እሱ ነው። አላቀውም ይህን ሰው ሁሉ በቀያፋ ገረዶች ፊት ጌታን የካደ ነው። ሰው መቼ እንደሚወድቅ ምን እንደሚገጥመው አያውቅም። ግን ሁልጊዜ አጠገቡ መሆን ይሻላል። ሁለቴ ነው ስምዖን ጴጥሮስ የተፈተነው። ውሃ ላይ ሊያሰጥመው ሲል ጌታ ሆይ ያለ ክደት ሊያሰጥመው ስል አሁንም የጌታን አይን ቀና ብሎ ተመለከ፣ አልቅሶ ተመለሰ። ሰው ሲደክመው አጠገቡ አዳኙ አበርችው ክርስቶስ እንደቆመ ምልክት ነው። ሰይጣንን አሁን ካዱ። እዚህ ጋር በቃ ሰዎችና እንደክማለን። ሙሉ ድካም ማለት ነን፣ እኛ ማለት ሙሉ ድካም ነን ግን እሷ ጠቅማችን ቆሞ እንደሚያበረታን እያንን ነው እንድንኖር ነው የሚፈልገው። ምንም ችግር የለበት። እጁን ሲጭንብኝ ተነሳው ነው የሚለው ዮሐንስ። ከዛ በኋላ ሰው ዲያዊ የማይችለውን ትልልቅ ራይ በምድርም ከሰማያት አራተኛው ሶስተኛው ሰማይ አልፎ ያለውን ሁሉ ማየት የቻለ ጠንካራ ስለሆኑ ተሰራ እና ጌታ ሲያበረታ በዚህ ልክ እንደገና መቆም ይቻላል እና ውድቀት በገጠመን ጊዜ እንደዚህ ማየት እንደዚህ ማሰብ እንደዚህ መረዳት ይኖርብናል። እግዚአብሔር ይመስገን ይሰማሉን። በልባችን ጻፍ፣ እንዳትረሱት ቤተሰቦቼ መልዕክቱን ቅድም የሰጧችሁን የሚቀሄዱን ያሆን። ምክንያቱም በቃ ዛሬ ክብራችን ነው፣ ይሄ ብዙ ስራ ሰርተናል። አሁንም እንዴትም ብለን ሰብሰብ አድርገን አንድ ሦስት መቶ አራት መቶ ሺህ ብር ብንልክላቸው በእኛ ቤተሰብ ስም በጣም ደስ ይለኛል። እግዚአብሔር ባርካችሁ። በትምህርቱ ኮሜንት ጻፉ፣ ላይክ አድርጉ ይህን ስታደርጉ ዩቲዩብ ፊት ለፊት አስቀምጦ ሰው እንዲሰማ ይን ጥሩ ትምህርት ያደርገዋል። ዘራችሁ ይባረክ። እግዚአብሔር ቸርነት የእናታችን ቤታችንን ጸሎት፣ በረከት የመላጥ ጥበቃ አብሮን ይሆን። ቀሲስ አሸናፊ ገሮ ማርያም ነኝ። ሰላም